ሪያል እጃችሁ ላይ ያለ፣ ዲናር እጃችሁ ላይ ያለ፣ ድርሃም እጃችሁ ላይ ያለ፣ የትም ሀገር ብር እጃችሁ ላይ ብቻ፣ እናንተ ስደት ላይ ያላችሁ እህቶቼ ድንገት ህይወታችሁ በለለለለለ ለሚያደርግ ሁለት መረጃ ነግራችኋለሁኝ፣ እስከ መጨረሻው ተከታተሉኝ። ይሄ ቪዲዮ ለምትወዱት ሰው ላይክ ሼር ሰብስክራይብ እያደረጋችሁ አድርሶት። እጅግ በጣም ጠቃሚ በጣም የደነቀኝ መረጃ ወላሂ። በጣም እህቶቼ በጣም በርካታ እህቶቼ ቤት ገዝተው ቤታቸው ተወስዶባቸዋል። በጣም ብዙ ነገር ኢትዮጵያ ላይ ገዝተው ተከድተዋል። ቤት ሰርተው ለፍተው ደክመው ተከድተዋል። በጣም ብዙ ነገር ደክሟቸው አስር አስራ አምስት አመት ኢትዮጵያ ገብተው አናርፋለን በቤታችን ብለው በገዛ ወንድሞቻቸው የተከዱ እህቶች አሉ ዛሬ ላይ ታዲያ። ብራችንን እንዴት እናስቀምጥ? እዚህ ብናስቀምጥ አረቦች ይወስዱብናል፣ አረቦች ይበሉብናል፣ ወይ ልንያዝ እንችላለን፣ ስንያዝ ብራችን ልንዘረፍ እንችላለን ብላችሁ የምታሰቡ ሁላችሁ ምን እንደምታደርጉ እነግራችኋለሁኝ። ቪዲዮ ከእናንተ የሚጠበቀው አስር አስር ጓደኞቻችሁ ሼር አድርጉት። ምንድን ነው የሆነች የመዳም ቅመም ናት። ይሄ ነገር ለእሷ ስለጠቀማት እሷ ለእኔ ስላካፈለችኝ ለእናንተ ሼር አድርጋችሁ ማለት ነው። እቺ ልጅ ከዚህ በፊት ወንድሞቿ፣ ቤተሰቦቿ በጣም ችግር ውስጥ ሆነው እሷ እኔ ለመር እነሱን ለመርዳት በቂ አይደለሁም። በጣም ብዙ አመት ለፍታለች። በጣም ብዙ አመት ደክማለች። አስባችሁታል? ችግር አያልቅም። የኢትዮጵያ የቤተሰቦች ችግር አያልቅም፣ መቼም አያበቃም ማለት ነው። የአረቡ ሀገር ብር ቤተሰቦቻችሁን አይለውጥም። ባይዘወ ይሄ በየወሩ ምትልኩ ከሆነ ማለት ነው። ከዛ እቺ ልጅ ምን ታደርጋለች? ያን ሁሉ ችግር ተቋቁማ እኔ ኮ ነገ ብያዝ ቤተሰቦች አይረዱኝም ብላ ምን ታደርጋለች? በመቶ አርባ አምስት አርባ አምስት ሪያል ወርቅ ትገዛለች። ወደ 26 ግራም ወርቅ ማለት ነው። አስባችሁታል። በ145 ማለት ነው። በትንሽ ብር ነው ያን የገዛችው። አሁን ላይ ወርቅ ስንት ነው? ወርቅ ሳውዲ አረቢያ ወደ 400 ምናምን ብር ገብቷል። ዱባይም እንደዛ ነው። 400 ድህራም ማለት ነው። አያችሁ፣ ተ እንኳን ኢትዮጵያ ሳትገቡ ኢትዮጵያ አንድ ግራም ወርቅ 20 ሺ ብር ነው። 23 ሺ ብር የውጭ ወርቅ ማለት ነው። አያችሁ፣ የሀገር ውስጥ 20 ሺ ብር፣ የሀገር ውጭ ደግሞ ሀያ ሶስት ሺህ ብር ነው ማለት ነው ከዛች ልጅ ድንገት ወደ ኢትዮጵያ ትገባለች፣ ተይዛ ማለት ነው ያላት ያ ሀያ ስድስት ግራም ወርቅ ብቻ ነው፣ ሌላ ነገር የላት ኦኬ። ከዛ በኋላ በመቶ አርባ አምስት ሪያል የተገዛ ወርቅ ኢትዮጵያ ስትሄድ በሀያ ሶስት ሶስት ሶስት ሶስት ሺህ ነው የተሸጠው ወርቁ ማለት ነው። አስባችሁታል እኔ ደግሞ ያንን በመስማት ለእናንተ ምንድን ነው ላካፍላችሁ የመጣችሁት ቡትቶ አትሰብስቡ ሹፎን ይሄ በአምሳ በመቶ በምናምን እያላችሁ ቡትቶ አትሰብስቡ ሺኤን ላይ ቡትቶ አትሰብስቡ ልብስ ልበሱ ይኑራችሁ ራቆታችሁ ሂዱ አላልኩም እኔ ግን ብራችሁ ወርቅ ላይ በወር በየወሩ እንኳን ወርቅ ብትገዙ በጣም አዋጭ ነው በየወሩ ስላችሁ አይደለም ጠርቀምቀም አድርጋችሁ በአንድ አስር ሺህ እጥር ምጥን ያለ እጥር ምጥን ያለ ወፈር ያለ ወርቅ የጣት የእጅ በሰዓት መልኩ በቀለበት መልኩ በአንገት መልኩ በጆሮ መልኩ ወርቅ እየገዛችሁ ብታስቀምጡ በጣም መልካም ነው ብዬ አስባለሁ። ምክንያቱም ማንም እቺ ሸቃለ ወርቅ አላትን ብሎ አይገምትም። አርቴፍሻን ነው ብታረጊው ራሱ አርቴፍሻን ነው ብሎ ነው የሚያስቡት ማለት ነው። ፈቱራውን ታዲያ እንዳትሉ ወርቅ ስትገዙ ማለት ነው። ለምን ፈቱራውን ይዛችሁ ነው ኢትዮጵያ መሸጥ የምትችሉት። ወርቅ ሁል ጊዜም እየጨመረ ነው የሚመጣው፣ የሚቀንስ ነገር የለም። እኔ በፊት ፍላጎቴ ሁሉ ምንድን ነበረ? እሱ ሲያያዘኝ መሬት መግዛት ውድ ነበር፣ ግን አሁን ከዚህ በኋላ ወርቅ ለመግዛት ነው ያሰብኩት። መሬት አልገዛም። አሁን ያለኝን መሬት እንዳውም ሽጬ ወርቅ ብገዛ ነው የምመርጠው። ወላሂ ህገ ወድ ሆነ ምናምን ሆነ ጥብርጥ ሲሆን ወርቅ ፈቱራው ብቻ ይኖርሽ። አስባችሁታል? በቅርብ ሰዓት ራሱ 280 ምናምን ብር ነበር 280 ድህራም ምናምን ነበር የዛሬ ስድስት ወር አካባቢ አሁን ግን አራት መቶ ድህራም ገብቷል ዱባይ ላይ ወርቅ ማለት ነው አያችሁ በስድስት ወር ውስጥ አንድ አንድ ግራም ወርቅ ወደ መቶ ምናምን ብር ነው የጨ መቶ ምናምን ድህራም ነው የጨመረው አስባችሁ ታል አይደለ ኢትዮጵያ ሳት ገዱ ሳት ሄዱ እዚ ሆናችሁ ራሱ መሸጥ መለወጥ ማትረፍ መግዛት ትችላላችሁ ማለት ነው። የምሬን ነው የምላችሁ። ስለዚህ አሁን ከዚህ በኋላ ብር ህጋዊ ቤት ለመግዛት ብሩ አይበቃኝም፣ ህጋዊ መሬት ለመግዛት ብሩ አይበቃኝም ማለት መጨነቅ ቀርቷል። ብራችሁን በወርቅ መልኩ፣ በሰዓት መልኩ፣ በቀለበት መልኩ፣ በጆሮ ጌጥ መልኩ ወርቅ እየገዛችሁ ወርቅ አስቀምጡ። ገባችሁ አይደለ ኮንትራት ቤት ያላችሁ ደሞ እንደውም እናንተ ጥሩ አጋጣሚ ነው ብዬ ነው ማስበው። የምሬ ነው የምላችሁ ከህጋዊ አትጥፉ አትጥፉ ጥፉ አላላችሁ ምን በጣም ከባድ ነገር ካልገጠማችሁ፣ ደሞዛችሁ ካልተከለከላችሁ ምናምን አትጥፉ። ለእናንተ ጥሩ ነው። እንዴት ነው? እድሜያችሁም አትጨርሱ። ሴት ልጅ ታውቃላችሁ፣ አረብ ቤት በደከመችው ቁጥር የመውለድ አቅሟ እየቀነሰ ነው የሚሄደው። ልጅ የሚሰጠው እላህ ነው አላህ ስብሐነ ወተዓላ እሱ ብቻ ነው የሚረዝቀው። ግን ደግሞ ከደከማችሁ የምትወልዱት ልጅ በጣም ከባድ ነው። የምርን ነው ስትወልዱ ሊሞትባችሁ ይችላሉ። እኔ ማውቃት የቅርብ ጓደኛ በጣም በርካታ አመስት አረብ ቤት ሰርታለች። እድሜዋ ገና ትንሽ ነው፣ 28 ምናምን ገደማ ነው እድሜዋ። ሄዶ ምናምን አይደለም አረብ ቤት ግን ከ14 አመት ጀምራ ነው አረብ ቤት መትከም መልፋት የጀመረችው ከዛ በኋላ ምን አጋጠማት? ኢትዮጵያ ሄዳ በሙሉ ኦፕሬሽን ነው የወለደችው። ይገርማችኋል፣ በጣም አሳዝናኛለች። ልጇ ደግሞ በጣም ቀጫጫ ነው ተባለ ማለት ነው። አስባችኋል? በጣም ከባድ ነው። እጅ ያያችሁ ምግብ ስሰራ ምናምን ቁስል ስል ላረበናታችሁ። ወላሂ፣ የኔ ፍቅር፣ የኔ ሀላል፣ የኔ መውደድ እጄ በጣም ነው መወደው። ወላሂ ነት ነው ሀላል ገንዘብ የሚያበለን እጅ ነው። አልሐምዱሊላህ። የሰው ልጅ ደግሞ ከምንም በላይ ጤና ነው። ጤና ካላችሁ ሁሉ ነገር በእጃችሁ ነው እና በዚህ አጋጣሚ ጠንክሩ በርቱ ህይወታችሁ ድንገት እንደ ሻማ ቤት እንደ ስጋ ቤት አምፖቦለሌሌሌሌሊበል በዚህ አጋጣሚ ወርቅ ግዙ ወርቅ ልበሱ ይሄ በአሁኑ ሰዓት ምን እንዳመጡ ታውቃላችሁ ዱባይ ላይ ይሄ ኢቲኤች ድሬበሪ ነው ምናም የሚባለው ሰው እጣ እጣ እጣ ይደርሰኛል በማለት ሻንጣውን እየጎደተ ነው ያለው እጣው ደግሞ የሚሰጠው ከሁለት መቶ ከሁለት በታች የእጣው ካርድ አይሰጣቸው አያቸው። በየወሩ እራሱ የሚገዙ ልጆች ባለፈ ራሱ እየተናገረ ነበር። ኢቴች ድሬ በሬ ማለት ነው። አሁን እጣውን ራሱ ለማቆም አስበናል አለ። ወለሄ ለምን በጣም ብዙ እህቶች በጣም ብዙ እህቶች አንድ ሺ ነው ደሞዛቸው አያቸው። ግን በየወሩ ሁለት መቶ ሰው ሁለት መቶ ሰው ሁለት መቶ ሰው ቡትቱ የሚሰበስቡ ከሆነ ቡትቱ አይሸጥም፣ አይሸጥም ቡትቱ ወርቅ ግን አንድ ግራም ወርቅ ብትገዢ እና ብታስቀምጪ፣ ነጊ ፋጡማ ስትናገር ፋጥማ የጎረሮ ካንሰር የያዛት ልጅ ስትናገር አረቦቹ እንደቀልድ ለስጦታ የሰጧት ቀለበት ባለፈ ሲቸግራ ሰላሳ ሺ ብር ነው የሸጠች። ኢትዮጵያ ላይ ሰላሳ ሺ ብር አንድ ግራም ተኩል ነው አለች። አንድ ግራም ተኩል ወርቅ ሰላሳ ሺ ብር ነው የሸጠችው አልጠቀማትም። ግን እዚህ ጋር እናንተ በሁለት ወር ውስጥ አምስት መቶ ብር ከምታወጡ ለቡትቶ ነጌ ቡትቶውን ብትታመሙ ማንም ስለማይገዛችሁ በዛ በአምስት መቶ ብሩ አንድ መቶ ብር ጨምራችሁ ወርቅ ብትገዙ ሁለት ግራም ሶስት ግራም እንደዛ፣ ከዛ ደግሞ ብሩ ጠርቀምቀም ብዙ ሲሆንባቸው ወስዳቸው ደግሞ እነዛን ሽጣችሁ በፈቱራ እንትን እጥር ምጥን ያለ የአንገት ያንገት ወርቅ ያንም በሂጃብም ስለሚሸፈን ምናምን ሰው ውስጥ አይን ውስጥም አይገባም። እንደዛ የጆሮ ምናምን የሰዓት እያላችሁ ወርቅ ግዙ እህቶች። አትፎገረው፣ አትጎረጎሩ እንትን አት እሺ። ለማንኛውም ላይክ ሽር፣ ሰብስክራይብ ማድረግ እንዳትረሱ። እኔ ኩርቱ ዩቲብ ነኝ። ዩቱቤ እንግዲህ ኩርቱ ዩቱብ። ይሄ ቪዲዮ ቲክታክ ላይ የምታዩት ከሆነ ኩርቱ ዩቱብ ብላችሁ ሰርች አድራችሁት ዩቱብ ተቀላቀሉ። ወደፊት ደግሞ በጥሩ ጥሩ ነገር እንመጣለን። ወዳቻለሁ። ራሳችሁን ጠብቁ። ጤናችሁ